በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላመ ክርስቶስ ይብዛላችሁ የተወደዳችሁ የልዑል እግዚአብሔር የኃያሉ የአምላካችን የኢየሱስ ክርስቶስ ወዳጆች የእናታችን የእናቱ የቅድስት ድንግል ማርያም ልጆች። እንደምናላችሁ በያላችሁበት ሁሉ የዓለም ዳርቻ ፍጹም ሰላም ክርስቶስ ይብዛላችሁ እያልኩኝ ዛሬ ሁላችንም ክርስቲያኖች እንደምናውቀው ግንቦት ሀያ አንድ የእመቤታችን እርገት የሚከበርበት ነው። ሳን ያገኘሁትን አካፍላችኋለሁ ማለት ነው። ግንቦት ሀያ እንኳን ለአምላክ እናት ለእኛም እናት ለሆነችው ለእናታችን ለእመቤታችን ለቅድስት ቅዱሳን ለንጽህት ንጽሃን ለወላዲት አምላክ የመገለጥ ዓመታዊ በዓል በሰላም አደረሳችሁ፣ አደረሰ። ተዝካረ በዓል ለማርያም በደብረ መጥማቅ። ደብረ መጥማቅ ግብፅ ውስጥ በጉምኑዲ። አቀራረብ የምትገኝ ገዳም ናት። ጌታ በስደቱ በዚች ቦታ በስምሽ ታላቅ ቤተ ክርስቲያን ይታነጻል፣ ስሙንም ደብረ መጥማቅ ይሉታል ብሎ ለእናቱ ትንቢት ተናገረ። ይህም አልቀረም፣ ቤተ ክርስቲያን በስሟ ታነጸ፣ ደብረ መጥማቅ ተባለ። በዚህም ቦታ እመቤታችን የክርስቲያን ሃይማኖት ታላቅ ሚስጥር ታማኝነት እንዲጎላ አስደናቂ ታምራትን ለመግለጽ ለአምስት ቀን ለክርስቲያኑም ለአረማውያም በግሃድ ታይታለች። በልጇ መለኮት ብርሃን አሸብርቃ መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ከበዋት። ነቢያት፣ ሐዋርያት፣ ሰማዓት፣ ደናግል፣ መነኩሳት ሄርዶስ ያስፈጃቸው ህፃናት ይመጣሉ። ሱራፌል ማዕጠን ይዘው በእያንዳንዱ እያመሰገኑ ያጥኑ ነበር። ሱራፌል ማዕጠን ይዘው በእያንዳንዱ እያመሰገኑ ያጥኑ ነበር። ከሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ተከትሎ ቅዱስ መርቆሪዎስ በጥቁር ፈረስ በየተራ እየመቱ ይሰግዱላታል። በዚህ ጊዜ ከቤተ ክርስቲያን ጉልላት ላይ በግልጽ ለኩሉ ታይታ ነበር። ከፊቷ ብርሃን የትሃስ አምስት ቀን ሌሊቱና ቀኑ አይታወቅም። በዚህ ጊዜ ልብሳቸውን ወደ ላይ ሲወረውሩላት የፈቀደችውን ተቀብላ ትልክላቸዋለች፣ ለበረከት ይከፈሉታል። የተሰበሰቡትም እስቲ እገሌን አንሽልን እያሉ ሲለምኗት አስነስታ በሕይወተ ሥጋ ታሳያቸው ነበር። እንዲህ እየኮኑ በፍጹም ደስታ ይሰነብታሉ። የበዓሉ መታሰቢያ ግንቦት 21 እስከ 25 ቀን ነው። የመጽሐፍ ምንጭ መድበለ ታሪክ መጽሐፍ። ግንቦት 21 የእመቤታችን ቅድስት ድንግል ማርያም የእርገቷ መታሰቢያ በዓል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትምህርት መሠረት ግንቦት 21 የሚከበረው የእመቤታችን የቅድስት ድንግል ማርያም የእርገቷ በዓል ነው። ይህ ማለት ከተንሳይዋ በኋላ የሆነ ክስተት ነው። እመቤታችን ጥር ሀያ አንድ ቀን ካረፈች ከሞተች በኋላ በሦስተኛው ቀን ከሙታን ተነስታለች። ከዚያም ለተወሰነ ጊዜ ሐዋርያት ጋር ትቆያለች። በክብር ወደ ሰማይ ማድረጓ ግንቦት ሃያ አንድ ቀን ልጇና አምላኳ ኢየሱስ ክርስቶስ እንዳረገው ሁሉ እሷን በታላቅ ክብር በመላእክት ታጅባ ወደ ሰማይ ያረገችበት ቀን ነው። ቤተ ክርስቲያን ይህንን እርገት በማርያም በማለት ታስተምራለች። የሐዋርያት ምስክርነት፣ ሐዋርያት ይህንን እርገቷን በአግራሞት እና በአድናቆት ተመልክተዋል። ይህም ለበዓሉ ታላቅነት አንዱ ምክንያት ነው። የሰማያዊ ክብር ማሳያ ይህ በዓል እመቤታችን በምድር ላይ የነበራትን ንጽህና፣ ቅድስና እና ለድኅነት ዓለም ያበረከተችውን አስተዋጽኦ ተከትሎ ያገኘችውን የሰማይ ክብር የሚያመለክት ነው። በደብረ ብርሃን ጻድቃኔ ማርያም ቤተ ክርስቲያን ለምን በጉጉትና በደማቅ ይከበራል? የደብረ ብርሃን ጻድቃኔ ማርያም ቤተ ክርስቲያን ከዚህ በዓል ጋር ልዩና ታሪካዊ ግንኙነት አላት። ይኸውም የንጉሥ አጼ ዘርዓ ያዕቆብና የብርሃኑ ታምር። በ15ኛው መቶ ክፍለ ዘመን የንጉሥ የነገሱት የነገሱት ደገኛ ንጉስ አጼ ዘር ያዕቆብ ለእመቤታችን ልዩ ፍቅርና ክብር የነበራቸው በሃይማኖት የጸኑ መሪ ነበሩ። ንጉሥ በዘመቻ ላይ ሳሉ በአንድ አካባቢ፣ የዛሬዋ ደብረ ብርሃን ድንኳናቸውን ጥለው ሰፍረው ነበር። በአፈ ታሪክ እንደሚነገረው በ1445 ዓመተ ዓለም ወይም እንደ አንዳንድ ምንጮች በ1450 ዎቹ መጀመሪያ አካባቢ ግንቦታ አንድ ቀን ለሊት ከሰማይ ደማቅና አስገራሚ ብርሃን ወርዶ ንጉሥና ሰራዊቶቹ በሰፈሩበት ቦታ ላይ ሲያበራ ታይቷል። ይህ ብርሃን ለብዙ ሰዓታት የቆየ ሲሆን ለሊቱን እንደ ቀን አድርጎት ነበር። ንጉሥ አጼ ዘርዓ ያዕቆብ ይህንን ታምራዊ ብርሃን የእመቤታችን የቅድስት ድንግል ማርያም እርገቷ በዓል መግለጫና የአምላክ ልዩ የቸርነት ምልክት እንደሆነ ተረድተዋል። በዚህም ምክንያት ቦታውን ደብረ ብርሃን፣ የብርሃን ተራራ ወይም የብርሃን ቦታ ብለው ሰይመውታል። ይህም የዛሬዋ ከተማ ስያሜ ሆኖ ቀጥሏል። የጻድቃን የማርያም በቤተ ክርስቲያን መታነጽ ንጉሥ አጼ ዘር ያዕቆብ ይህንን ታላቅ ተአምር ባዩበትና በተገለጠላቸው ቦታ ላይ ለመቤታችን መታሰቢያ የሚሆን ታላቅ ቤተ ክርስቲያን እንዲታነጽ አዘዙ። ይህች ቤተ ክርስቲያን ጻድቃን የማርያም የማርያም ጽድቅ የማርያም ጽድቅ የተገለጠባት ተብላ ተሰየማል ተሰየመች ስያሜው እመቤታችን የጽድቅ እናትና መገኛ መሆኗን እንዲሁም በዚህ ቦታ ጽድቋና ክብሯ መገለጡን ያመለክታል። ቤተ ክርስቲያኗ የተመሰረተችውና ለመጀመሪያ ጊዜ ቅዳሴ ቤቷ የተከበረው ከዚሁ ግንቦት 21 ቀን ጋር በተያያዘ እንደሆነ ይታመናሉ። ስለዚህ ለደብረ ብርሃን ጻድቃኔ ማርያም ግንቦት 21 የእመቤታችን የእርገቷ በዓል ከመሆኑም በላይ የእርሷ የመመስረቻና የተአምር መታሰቢያ ቀን ነው ማለት ይቻላል። ታሪካዊ እና ባህላዊ ፋይዳ። ከአፄ ዘርዓ ያዕቆብ ዘመን ጀምሮ ለበዓሉ በደብረ ብርሃን ጻድቃኔ ማርያም በታላቅ ድምቀት ይከበራል። ንጉሱ እራሳቸው ለበዓሉ ልዩ ክብር ይሰጡ የነበረ ሲሆን በርካታ መጻሕፍትን፣ ነዋይ ቅደሳትን ለቤተክርስቲያኗ አበርክተዋል። በየዓመቱ ከሁሉም የኢትዮጵያ ክፍሎችና ከውጭ ሀገራት የሚመጡ እጅግ በርካታ ምዕመናን በዓሉን ለማክበር ወደ ደብረ ብርሃን ይጓዛሉ። የከበረ በዓሉ አከባበር በደብረ ብርሃን ጻድቃኔ ማርያም በዓሉ ሲከበር የሚታዩ ዋና ዋና ክንውኖች ከዋዜማ ጀምሮ ከግንቦት ሀያ ጀምሮ የዋዜማ ስርዓት አምልኮ ይከናወናል። ይህም ጸሎት፣ ምህላ፣ ሰዓታት፣ ማህሌት ያካትታል። የታቦት ጉዞ የታቦት ጉዞ የግንቦት 21 ዕለት የእመቤታችን ታቦት ህግ በካህናት ዲያቆናት መዘመራንና በብዙ ሕዝብ ታጅቦ በልዩ ስነ ስርዓትና ዝማሬ ከቤተ መቅደሱ ወጥቶ በአቅራቢያው ወዳለው የበዓሉ ማክበሪያ ቦታ በብዙ ብዙ ጊዜ አብርሃ ዋጽብሃ ወይም ሌላ የተዘጋጀ መካን በዓል ትደርሳለች። ቅዳሴ በበዓሉ ማክበሪያ ቦታ ላይ የቅዳሴ ስርዓት ይከናወናል። ሊቃውንቱ የእመቤታችን ክብር፣ የእርገቷን ትርጉምና የአጼ ዘርያቆብን ታሪክ የሚዘክሩ ትምህርቶችና ስብከቶች ይሰጣሉ። የህዝቡ ተሳትፎ መእመናን በጸሎት በዝማሬ ስዕለታቸውን በማቅረብ እና በረከት በመቀበል የበዓሉን በታላቅ መንፈሳዊ ስሜት ያከብራሉ። ባህላዊ ክንውኖች፣ ከሃይማኖታዊ ስርዓቱ ጎን ለጎን ባህላዊ የዝማሬ እና የውዳሴ ክንውኖችም ይኖራሉ። የታቦቱ መመለስ ስርዓተ ቅዳሴ በኋላ ታቦቱ በተመሳሳይ ድምቀትና ስነ ስርዓት ወደ መንበሯ ትመልሳለች። ማጠቃለያ። በመሆኑም ግንቦት አንድ ለመቤታችን ቅድስት ድንግል ማርያም በክብር ወደ ሰማይ ያረገችበት ታላቅ ክስተት የምናስታውስበት ቀን ሲሆን በደብረ ብርሃን ጻድቃኔ ማርያም በቤተ ክርስቲያን ደግሞ ይህ ቀን ከቤተ ክርስቲያኗ መመስረት ጋር በተያያዘ በአፄ ዘረ ያዕቆብ ዘመን ከተፈጸመው ታምራዊ የብርሃን መገለጥ ጋር የተቆራኘ በመሆኑ በዓሉ እጅግ በታላቅ ድምቀት በታላቅ ጉጉት እና በመንፈሳዊ ስሜት ይከበራል። ለምዕመናንም ልዩ የጸጋና የበረከት ምንጭ ተደርጎ ይቆጠራል። አሜን። ስለ ቃሉ የቃሉ ባለቤት ቅዱስ እግዚአብሔር ወላዲት አምላክ ዛሬም ዘወትርም ለዘላለም ክብርና ምስጋና ያድረሳቸው፣ የእናታችን በረከት ለሁላችንም ይደርብን። ወሰባት ለእግዚአብሔር ወለ ወላዲቱ ወለድንግል ወለመስቀሉ ክብር ይቆየን። አሜን። ወሰባት ለእግዚአብሔር።